ታደኛ ምን መስጠት ፈልጌ ነው ያሞንዴ አኔ ወንጀል አድርጌያለሁ ብሎ ማመን ከዛኛ ደግሞ ሌላ እንትን ውስጥ ብጥብጥ ውስጥ እንድንገባ ማድረግ ምን ማለት ነው? እንደዚህ ሰላም ሰላም፣ ውድ ቤተሰቦቻችን እንደናችሁ? እግዚአብሔር የተመሰገነ ዛሬም በሳሚ ዩቲዩብ መተናል ማለት ነው። እንግዲህ ሰሞኑን ያው እነ ሳሚና በገኒ እንዲሁም ደግሞ በልጅቷ መሀል ማለትም መሰረት መሀል እየተፈጠረ ያሉ ነገሮች አሉ። በተለይ ደግሞ አንቺ ሀሳብሽን ቀይረሽ ልጁ እንዲወርድ አለመፈለገሽ፣ ልጄን አትንኩ ማለትሽ በጣም ይሄ ትልቅ ነገር ነው እንደኔ። ምክንያቱም ማን የትኛውም ነፍስ የሚያጠፋ ሰው ነብስ የሚያጠፋ ትውልድ አይበረታታም ሊበረታታም አይገባውም ማለት ነው እና ያንን ስለምታደርጊ አንቺም እግዚአብሔር ይስጥሽ። እና ያው እኔም ደግሞ በአንድም በሌላም ከመጀመሪያ ጀምሮ እየገባሁኝ ነበረ እዚህ ማለት ነው፣ አንዳንድ ነገሮችን ለማስተካከል በተለይ ወንድም የው የልጅቷ ወንድም ደግሞ በቃ የሆን ነገርም ሲፈጠር እኔ ጋር ነው የሚደውለው ገባሽ? ስለዚህ ልተወችሁና ለዝም ብዬ እንትልል አልቻልኩም፣ እንጂ አለ ብዙ ችግር አለ፣ የኔም የራሴ ቤት ችግር አለ ምናምን። ግን በተቻለ መጠን እዚህ ጋር ያለውን ነገር ለማስተካከል እየሞከርኩኝ ነው ማለት ነው። እና ዛሬ ደግሞ ደውሉላትና ጠርታችሁ አጠብቁኝ፣ አለ ሳሚ ማለት ነው። እሷን ደውላችሁ ጠርታችሁ አጠብቁኝ፣ አንደኛ። ሁለተኛ ደግሞ እኔ እመጣለሁኝ አለ እና ወሳኝ የሆነ ነገር ላወራት እና ወሳኝ የሆነ ነገር ላደርግን፣ ያለው ምን እንደሚያወራ ግን ለእኔ አልነገረኝም። ለአንቺ ነገሮች ከሆነ አላውቅም እንጂ የነገረሽ ነገር የለም። ስለዚህ በቃ እንግዲህ እሱ መጀመሪያ እሷ እንደውላችሁ ጥሩልኝ ብሎ ነበረ። እንግዲህ ጠርተናታል፣ እየመጣው ነው ደርሻለሁ ምናምን ብላ ነበረ። ስለዚህ እሱ ደግሞ ስ ስለ እሱስ ቤት ነበር፣ ወይስ ጠዋት ነው የወጣው? ከቤት ወጥቷል። ስለዚህ የት ነበር እስካሁን ግን የት ያለ መስ አልደወልሽለት? እዚያው ጠብቁኝ ብቻ ከማለት ውጭ የት እንዳለ አልነገረሽም? ስለዚህ ቤተሰቦቻችን እኛ ምንም የምናውቀው ነገር የለም መጠራታችን ነው የምናውቀው እና ልጅቷ ትምጣና ከዛ በኋላ እንግዲህ ከምን ለምን እንደጠራን ለምን እዚህ እንደጠራን የምናውቀው ነገር ይሆናል ማለት ነው። ግን አሁን ደህና ነቻ? ጤናዋ ምናምን ስታወሪያት በስልክ ሰላም ነቻ? ዋናው እሱ ነው። ሲጀመር እዳ አስገብታን ነበር ታውቂያለሽ። እሱ አንድ ነገር ብትሆን ኦሬዲ ሙሉ ቤተሰቡ ነው የምትበጣበጠው። አዎ ሳሚም ደግሞ ሌላ ጣጣ ውስጥና ስር ውስጥ መግባቱ አይቀርም ነበረ ማለት ነው። የሰላሙን ያርግልን። ዞሮ ዞሮ በሁሉም ነገር እንደዛ ነው ምንል። አሁን ደግሞ ምን አይነት ጣጣ ሊያመጣብን እንደሆነም አላወቅኩኝ። ሳሚ ትንሽ ማስቸገር ጀምሮ፣ ፍቅሩም ሊሆን ይችላል። ሊወዳታል መሰለኝ። ዝም ብዬ ሳስበው የሚወዳት ነገር ነው የሚመስለኝ። እንግዲህ እስቲ አብረን ምና የው ነው። ኦኬ፣ እሷም እየመጣች ነው። እንዴት ነሽ? አሚ ደውሎልሽ ነበር? ዛሬ ደውሎልሻል? ሰላም ነው? አብራችሁ ነበራችሁ? እ ምናምን ህመም ምናምን የለም። እግዚአብሔር ይመስገን። ልጁስ ጤና ጤንነት ነው? ደና ነው። ችግር ካለ አሳውቂኝ፣ እሺ? ቀዳም ብለሽ እንደባለፈው ወንድምሽ አይኮ ከወንድምሽ መስማት የለብንም። እሷም ብትሆን እንደእናትሽ ነው ልታየት የሚገባው። ሳሚ አንዳንዴ ያው ልጅነት ይዞት ሊረብሽ ሊበጣበጥ የሆነ የሆነ ነገር ሊል ይችላል። እሱ ነው አትስሚያችሽ እኛን ማውራት ባለብሽ መንገድ እኛን አውሪ፣ እኔንም ማውራት ሲያለሽ ገኒም እንደሆነ በቃ እንደ እናትሽ ያት እሺ። ምንም የሚያጨናንቅ ነገር የለም እንደ ባለፈው አዲስ ፈራ ምታስፈራም ሴት አይደለችም ሳራ አ ስለዚህ እንደ በዛ መንገድ እንትን በይ፣ አትጨናነቂ። ያለውን ነገር ደግሞ ምንም የሚያስፈራ የለም። በቃ ከተፈጠረ ተፈጥሮ ወጣት ናችሁ። በአንቺ አልተጀመረም ይፈጠራል። ምንም ይሄን የሚል ነገር የለም። እና ሳሚ ሲመስለኝ ያው ደውሎ አወራሽ እንጂ ስለ ዛሬው ቀጠሮ ምንም የነገረች ነገር ያለ አይመስለኝም። ሰላምታ ብቻ እዚህ ይዛችሁ አጠብቁ ብሎ ነው። እኛም የደወልንልሽ እስቲ ምን ሊል እንደሆነ አላወቅንም እኛ እንግዲህ መጥቶ የሚያወራውን ነገር ይናገራል ማለት ነው። ለአንድም ሰው አልተናገረም ለምን እንደቀጠለ እንግዲህ። እስቲ ግን ያው አይታወቅም። ያው እሱ አሁንም መጥቶ የእብድ ቋንቋ ሊያወራ ይችላልሽ። ተጠንቀቂሽ፣ መናደድ የለብሽም እራስሽን። ያን ያክል መጥቶ እንለያይ ምናምን ሊልሽ ይችላል ወይ የሆነ ነገር ሊልሽ ይችላል። አንቺ እሱን አይደለም መስማት ያለብሽ፣ በዚህ ሰዓት በሰል ስኪል ድረስ ያው ሴት ልጅ ብልጥናት ብዙ ነገር ታረጋለች እና ብልጥነትሽን ተጠቀሚ፣ ተፈጥሮሽን ተጠቀሚ፣ ከዛ ለመመለስ ሞክሪ። እሱን ማለት ነው የምታወሪን ነገር አለ። ምናልባት እሱ ከመምጣቱ በፊት የለማ ማውራት የምትፈልጊ ነገር ካለ እሷ ማለት እኔ ፊት ማውራት ከደበረች ደግሞ እኔም ወጥቼ ማውራት ይቻላል። ማውራት የምትፈልጊው ነገር ካለ መፍራት የለብሽም፣ ያለው ነገር ተናገሪ። ስለ ልጁም ስለ ወደፊታችሁ ምናምን ነገር ማውራት ነው እንግዲህ እ መጣ መሰለኝስ

ነው። ተነሳ በቃ። አንቺ ደግሞ አስቢው እንዴ! ኧረ በስመ አብ፣ እነዚህ ዝገት ናቸው። ምንድን ነው እሱ፣ እንደ ጎረቤት እንደማይስማማ ጎረቤታሞች ነው ልሳቀው እንጂ። እኔ ብዙ፣ ስንት ጣጣ እያለብህ ለምን ነበር የቀጠርከው? እና ቁጭ በላም፣ ጭቦም በለው አብራችሁ ከጎን ለጎን ምንድነው? ለምን ነበረ? ለምን ነው? ተረጋጋስ፣ ያውሩስ እኛ ምን ይላችሁ፣ ማውራት የምትፈልጉት አብራችሁ መነጋገር፣ ማውራት፣ መጫወት የምትፈልጉት ነገር ካለ ተነጋገር። ኃላፊነት አሁን አንተ አሁን ኃላፊነት ስላለብህ ማለት ነው የአባትነት ኃላፊነት እየመጣብህ ስለሆነ ስም ምናልባት እሷ ሶስት ወር ምናምን ከሆነች ኦልሞስት አንቺም ቢሆን እንደዚህ ጥብቅ ያለ ልብስ አትልበሽሽ። ስምንት ስምንት የቀረው ኦልሞስት ስድስት ወር ነው ማለት ነው እ ሶስት ወር ከሞላታ ስድስት ወር ደግሞ ነገ ጠዋት ነች እና እንደዚህ ታቶ ሜዳ ላይ እያሳየ እንደዚህ ቱታ ምናምን እየለበስክ አይደለ፣ አለባበስ ጀምሮ ልጆች እያዩ ነው የሚያድጉት። ገባ? ስለዚህ እኮ የለም እኮ ዘመን ምኑ እና ልጅ ልጅ ሳይወለድ ነው የምትጠነቀቁ። ከስድስት ወር ጀምሮ የእናትና የአባታቸውን ድምጽ ይሰማሉ ይላል ሕክምና። ስለዚህ እንጨት እንጨት የሚል ወሬንና ይሄ እንትንን የሚል ወሬ ብታወራ ልጁ እየሰማ ነው። ያን የሚያድቅ መቆኔ ልቅ ወጣ ነው። አሁን ነው አሁን የመጣበትን ጉዳይ ተናገርና ሁ አንቺም ዝም አትበይ ዝምተኛ። እኛ ቤተሰብ ውስጥ አብዛኛው ማውራት እንወዳለን። የእርጉዝ ልብስ ገና እኮ ነው። አይ ሌላ አሁን የምታደርገው ነገር ቢሆን ጥሩ ነው ብዬ ነው። ግን ደስ ይላል እሱም ቢሆን መጀመሪያ ቆይ፣ ማውራት ካለባችሁ አውሩ። አውር ያለው አንተም ያው

ነው። ሁለታችሁ አንድ ላይ ተስማማችሁ ሙድ እያያዛችሁ ብን ነበር። እኔ መታመሟን አለ እንደማውቀው ዛሬ ነው ያገኘኋት። ምኑን? እንዴት? ዛሬ ነው ያገኘኋት። አረለም የዛን ቀን መድኃኒት ያጠጣት እኔ ነኝ። ልጁን ቢወርድ ስለምፈልግ አልካል እንዴ? እና ሌላ ነገር ስናረግብህ ስንት ተናደን ስንት ነገር ስናደርግብህ አንተ ምን ማለት ነው እንደዚህ? ለምን ለክስስ ብለህ ለክስም ብለህ እንደዚህ ተዋሻለ? እንዲ አሁን ያንን እንደ ሪከርድ ይዞብህ ያመንከውን ቪዲዮ ይዞብህ ቢያሳስርህ እኮ መብት እኮ ነው የመጣልህ። እሷ ትናገር ደግሞ እሷ ትናገር። እኔ በእርግጥ አሞኛል ግን እ ምን እንዳመመኝ መድኃኒት ሲሆን ምንም አልማቀው ነገር ወንድሜ፣ እነዛ ሲሆን ታዲያ ለወንድምሽ መድኃኒት ብለሽ ነው የነገርሽው? እኔ መድኃኒት አላልኩም። አሞኝ ነበር በጣም ከዛ የጥጣሁት መጠጥ እንደጠጣን ምናምን ስላየ ቪዲዮውን ከዛ መድኃኒት አድርጎ ነው ብሎ ጠረጠረ። ምን አገናኛ? አልኮል ብዙ ጠጥታለች። ብዙ ልጅ ማሶር። እኔ ጠርጥሬ ነበር ገና ልጅ ደጃ መድኃኒት ሰጥቷት፣ እንዴት ልጁ ያወርድ በኋላ ሌላ ጣጣ ውስጥ የሚያስገባ ነገር አለ። በዚህ ላይ ሚዲያ ላይ እንደዚህ መናገር አለብን? ያማ አንድ እኔ በቃ ነገርኩሽ እኮ እሱማ ነገር አስር ጊዜ ምን? አይደለማ አንተ እንደዚህ ከምትል ከካሜራ ጀርባ እኮ ልጁ ማስረዳት ይችላል፣ ይቻላል። ካሜራውን ተይው እና ሲጀመር ያላደረከውን ወንጀል አድርጌያለሁ ብሎ ማመን ከዛኛ ደግሞ ሌላ እንትን ውስጥ፣ ብጥብጥ ውስጥ እንድንገባ ማድረግ ምን ማለት ነው እንደዚህ? ይሄ እንደዚህ ዓይነት ነገር ነው። ደስ ይለኝ እውነት እውነት አሁን እየተናገሩ ነው ማለት ነው ሰባት ከመጣው ነው ነው ነው ሌላ የሚፈለግ ነገር የለም ሁላችንም አንድ ላይ የተደበላለቅን እና እሷን ደግሞ ማሳደግ በጣም ቀላል ነው። ልጅቷ ሲጀመር ያው ወንድሟ በጣም ዋጋ ስለከፈለባትና በጣም ስለደከመባት ነው፣ ገብቶላ ይህን ሁሉ ነገር እየተፈጠረ ያለ ማለት ነው። እና አንቺ ጠንክረሽ ምሰሪ ከሆነና ራስሽ የምትቀይሪ ከሆነ ወንድምሽ እንደዛ ደስተኛ የሚሆንበት ነገር የለም፣ ደስተኛ የሆነ። ስለዚህ ቻናል ተከፍቶላታል፣ ሰዎቻችን፣ ቪዲዮ እየሰራች ትለቅላችኋለች። ስለዚህ እየገባችሁ ያው ሰብስክራይብ ያደረጋችሁ ማየት ነው፣ እና እንትን ማለት ነው፣ ማበረታታት ነው የሚጠበቅባችሁ። እና ወደ ስጦታ እንሄድ፣ ስጥ የእርጉዝ ልብስ ግን እኔ አሁን አልተዋጠልኝም ገና። ስለ ቀጣዩ ግን እናወራለን፣ ብቻ አሁን ዛሬ ተደሰት። ቀጣይ ምንድን ነው የምታደርጉት ምናምን የሚለውን ነገር አይ ስለ ቀጣይ ላይፋችሁ ምን እንደምታረጉት ምና የሚለውን ነገር እናወራ። ስጣታ ስጦታ እንደ እሷ እኮ ተሳቀ ሞቶች እኮ ስታይ ትልቅም ነው ሲጀመር። እሺ አሳይ፣ ዘርግተሽ አሳይ እንስቲ ምን ነው የእርጉዝ እ ይሄ እርጉዝ ልብስ ነው፣ የመኝታ ብቻ ማለት፣ የመኝታ ልብስ ይሄ ማታ ማታ አብራችሁ ስተኙ ዘተኙ የምትለብሰው አንተ ማታ ማታ ማታ የምትለብሱት እኮ ነው። በቃ ድጋሚ ለማርገዝ ነው እንጂ ላረገዘ ያው ነው። አይ እሱን አመስግኚ ና ደግሞ ምርጥ በሚባል ቪዲዮ እመጣለሁ። ሰብስክራይብ ሊያረጋችሁ ቤተሰብ ሁለት ሆኑ እላለሁ። ካላረጋችሁ እኛ አለቅሳለሁ። አይ በቃ እነሱ ጊዜ ያሳልፉ፣ ገን እኛ እነሱ ጊዜ ያሳልፉገ